ልመናዋ ክብሯ ለዘላለም በእውነት ይደርፍልና አምላክን የወለደች በድንጋሌ ስጋ በድንጋሌ ነስሰናሽ ክብርት መቤታችን ያደረገ ምን ይህ ነው። አምላክን የወለደች የመቤታችንን ስዕል ያገኘ ከእስማኤል ወገን የሚሆን አንድ አረማዊ ሰው ነበረ። ያችን ስዕል የተዋበች እጅግ ያማረች በየአይነቱም ህብረ ቀለም የተጌጠች ከሁሉ የበለጠች ነበረች። ያም አረማዊ ሰው ያችን ስል እጅግ አድርጎ የወዳትና ያከብራትም ነበር። አቧራ እንዳያወጎልባት አካባቢዋን ያጸዳል በንጽሐ ይጠብቃታል። በፊትም ይቆምና ይለምናት ይሳለማትም ነበር። በልቡም እንዲህ እያለ አሰበ፣ ሁሉን የፈጠረ እግዚአብሔር ከላይ ከሎል መንበሩ ይወርድ ዘንድ ወዶ የሰው ሥጋ ለብሶ ሰው ይሆን ዘንድ ይልቁንም እንድንጸንሳ ማይተምንም ልናዋሳ የለወት ልጅ ለመውለድ እንደምን ይቻላል? ይህ ነገር እውነት መሆኑ በተረዳና ፍጹም ክርስቲያን በሆንኩ ክርስቶስንም አምኜ በተቀበሉ እያለ ያስብ ነበር። በዚያም ሀሳብ እያወጣ እያወረደ ብዙ ዘመናት ኖረ። ከለታት በአንድ ቀን በስዕሏ ፊት ቆሞ ሳለ ሳለ ድንገት ከስዕሏ ጡት ውስጥ የሚሮን ዘይት የመሰለ ፈለግ አብጅቶ ሲመነጭና ሲፈሳየ፣ ይህንን ታምራት ምልክት በተመለከተ ጊዜ አምላክን በወለደች በእመቤታችን ስዕል ፊት በምድር ላይ ወደቀ። ዳግመኛም በክርስቲያን ሃይማኖት አመንኩ፣ ከዚህ የሰው ልጅ ከሰራው ስዕል የዘይት ምንጭ የሚመነጭ ከሆነ ከዚህ በበለጠ እግዚአብሔር ማድረግ ይችላልና አለ፣ ያ አረማዊ እሱ ራሱ ከነቤተሰቡ አምላክን ስለወለደች እመቤታችን ተአምር ተጠመቀ። እሷንም ስለ መውደዱ ከጥፋት ወደ ሕይወት ተሸጋገረ። የዓለሙን ሁሉ መድኃኒት የሆነች ንፋና የምሕረት መገኛ የምትሆን አምላክን በወለደች እመቤታችን አማላጅነትን ፍጹም ነው። እሷን መድኃኒት አገኘ። ልመናዋ አክብሯ ለዘላለም በእውነት ለሁላችን ይደርፍን። የሰማነውን በዝለን ቦናችን ያሳድርብን። አምላካችን ከጋይታንም ሥላሴ በረከታቸው በመደታቸው ያሳድሩብን። በምሕረቱ በቸርነት ጎብኝልን። የሰላም አምላክ ሰላሙን ይስጠን። ከሰንበት በረከት ከእጩሳን ርልት ያሳስበን። አምላካችን በሰላም ያሳደረን በሰላም ያውለን። አቡነ ዘበሰማያት